አምላክ ሆይ፣ እባክህ አደራ ለነው ሚስት ልጤን እንጠብቅልኝ። እናቴ መንጀቷን ነግሯት ነው መሰለኝ ከቀን ወደ ቀን ልምጣና ልይሽ የሚለው ጉጉቷ ጨምሯል። ግን ደግሞ እንደዚሁኛ ብታይኝ ያብታይ ወይ ትዳሩ አልተመቻትም ብላ ማሰቧ አይቀርም ለሰው ደስታ ወይም ሰውን አለማስጨነቅ ብላ በሽታዋን ወይም ሕመሟን የደበቀችው መራዊት ዛሬ ላይ ራሷን ለችግር ዳርጋለች። በጣምም ታማ ሆስፒታል ገብታለች። ሰላም ሰላም፣ ውድና የተከበራችሁ ውድ ቤተሰቦች ሰላማችሁ ብዙ ትርፍርፍ ይበልልኝ እያልኩኝ እንደተለመደው አዝናኝና አስተማሪ የሆነውን ጽናት ድራማ ክፍል ሰባ ሰባትን ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ተወደዳችሁት ቪዲዮን እስከ መጨረሻው ድረስ አይታችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ታበረታቱ ይዘን በአክብሮት ጠይቃለሁ። እነ ናሆም ሆሚ እነ ጽናት እነ ምሮ ሆነው ሰኒ ጋ ሄደው ነበረ። ባለፈው እንግዲህ ቅዱስና ሰኒ ቁጭ ብለው ነበር እንዳለ መተው ያስደነገጧቸው፣ ዛሬ ላይ እንግዲህ በዛም በነገሮች መደናገጥም የተነሳ ተነሱ፣ ምግብ እንስራ ብለው ምግብ ቢሰሩም ሄደው ነበረ እና ሰኒም የሰራችው ምግብ ዛሬ ላይ ራሷን ሙያዋን ያስመሰከረ ሆኗል። እነ ጽናትም ሰኒን እየጠየቋት ነበረ ለምንድን ነው ከኛ ቤት እየጠፋሹ ለምንድን ነው ምን አድርገንሽ ነው አታምኝንም ወይ እያሉን ሲሏት እንግዲህ በዚሁም አጋጣሚ እሷም ለምን እንደጠፋች ምክንያቷንም ነግራችኋለች እህቴ ስለ እናንተ አንዳንድ ነገሮችን ስነግራት ከሰው ጋር እንዳትቀርቢ አላልኩሽም ወይ ብላ በስሟ አስማለችኝ ብላ ትላቸዋለች። እነሱም እንግዲህ እንረዳሻለን እህትሽም አንቺ ለአንቺ ብላ ነው አንቺ እንዳትጎጂ ነው ብለው አንዳንድ ነገሮችን ይመክሯታል። እሷም አውቃለሁ ትክክል ነው፣ ነገር ግን ነገሩ ያልሆነም ነገር ቢሆን እኔ እንዳልጎዳ ብላ ነው እያለች እንግዲህ አንዳንድ ነገሮችን ነግራቸዋለች። እነሱም መክረዋታል። እንግዲህ ይቅርታ እነሱም እንግዲህ አይዞሽ፣ እኛ ከጎንሽ ነን። ለችግር ጊዜ ታልተረዳዳን ማን ነው ነው ምንን ምንድን ነው ጓደኝነት እያሉም ሲሏትም ነበረ እንግዲህ ፂም እንደዚሁ ጽናትም እናንተ ማለት ለእኔ ዘመዶቼ እህቶቼ ናችሁ። ስለዚህ እናንተ መቼም ቢሆን እንድትከፉብኝ ማየት አልፈልግም እያለች ጽናትም ስትላቸውም ነበረ። ሰኒም እንግዲህ ሁሉንም ከነሱ ተረድታ ይቅርታ ብላቸዋለች፣ ይቅርታ ጠይቃች። ይቅርቷን እንግዲህ ይቅርታቸውን ተቀብለው ምግባችንን እንስራ ብለው ምግባቸውን ሰርተው ወስደው በልተው ጠጥተው እንግዲህ እነ ናሆም ሰኒን ባለሙያ እያሉም ሲያመሰግኗትም ነበረ። በዚሁም አጋጣሚ ቅዱስ ቁጭ ብሎ እንግዲህ ምን ነው አታወራም እንዴ? ወዮ ምን ነው ዝም ልክ አታወራም እንዴ? እያሉም ሲሉት እንግዲህ ሰኒ ምን አውቅለታለሁ፣ ቅድም እኮ አላስቀመጥ አላስወራ ብሎኝ ነበረ። አሁን ምንድን ነው ዝም ያለው? እያለችም ስትል እንግዲህ የከፋው መስሎት ለማንኛውም እኔ ልሂድ እያለም ሲል እዚህ እንደር ትላቸዋለች ሰኒ። እዚህ እንደር ስትላቸው እንግዲህ ከዛን ምን ልታሳያቸው ነው ምንድን ነው ብቻ ሲላት አንተና ያካተተክም እያለች ትለዋለች። እሱም በጣም ተበሳጭቶ እኔም እደር ብትኝ አላድርም መኪናዬን ጥዬ ለዛውም እዚህ ሰፈር ቢያርዱብኝስ እያለ ሲላትም ነበረ። እንኳን መኪና ግን አንተንም ቢያገኙ ችግረኛ ነው ብለው ብር ሰጥተው ነበር የሚሸኙክ እያለችው ስትለው እንግዲህ በጣም ከብቶት እሱም ሞቷል። እነሰኒም አድረዋል ማለት እነ ጽናትም አድረዋል። እናንተ ሁለታችሁ ናሆሜንና ኪራን እናንተ ሁለታችሁ እዚህ ጋር ማድር ነው ያለባችሁ፣ እኛ ሶስታችን ገብተን አልጋ ላይ እናድራለን እያለች እንግዲህ ወስናባቸው፣ ናሆሜን እና ኪራን ሳሎን ላይ ተተዋቸው እነሱ ሶስቱም ወደ ክፍላቸው ገብተዋል። እንግዲህ አንዳንድ ነገሮችንም እየተነጋገሩ ነበረ። በዚሁም አጋጣሚ እነ ናሆሜ በጣም ተገርመው ምን አይነት እብድ ነች? ለምንድን ነው እንደዚህ ያደረገችው? እያሉም እንግዲህ ሁለቱም ሲቀላለዱ ነበረ። ናሆም እንግዲህ የተኙበት ሄዶ በራ እንኳ ክቶ ሰኒ ማነች፣ መራዊት ተኝታለች ወይ ብሎ ይጠይቃታል። አዎ ተኝታለች፣ በቃ ብርድ እንዳይመታት ልብስ አልብሻት እያለም ሲላትም ነበረ። እሺ በቃ አሁን ኪራንም ጥራው፣ ኪራን በተራው ጽናት ተኝታለች ወይ ብሎ ይጠይቅ እያለች ጽን ሰኒም እያሾፈችባቸው ነበረ። እንግዲህ እነሱ ሁሉም እያሾፉ እየተ ሳሳቁም ነበረ። ክብሮን በዚሁ አጋጣሚ በጣም ከፍቶታል። እንግዲህ በአንድ ጊዜ ሀዘንም ደስታም እየተደበላለቀብኝ ነው። ምንድን ነው፣ ለምንድን ነው እንዲህ የሆነው? ብዙ ብዙ ነገር ደስታም ሀዘንም ያሳየኛል እያለ እንግዲህ ውስጡን እየተናገረው ነበረ። እነ በዚሁም አጋጣሚ የኪራ እናት አርባዋ ዛሬ ላይ ሆኗል። ቀኑ ሳናቀው ሄደ እያሉ እየተገረሙም ነበረ አንዳንድ ዕቃዎችን እንግዲህ ድግስ ሊደግሱ አርበዋል ሊያሳልፉ አንዳንድ ዕቃዎችን ሲያሳልፉም፣ በዚሁም አጋጣሚ እጇን እቃ በመሸከሟ በጣም ታማም ነበረ። እያሹላትም ነበረ እነ ማንቺ ናሆሜ እና መራዊትም እንግዲህ ሄደን እናግዛት እያሉ ሲሉም ነበረ። ነገር ግን መራዊት እንደዚህ እያመማት እያመማትም በሽታዋንና ራሷን ደብቃ ጤነኛው መስላ እሄዳለሁ፣ ሰራለሁ፣ አግዛለሁ እያለች ትገኛለች። ነገር ግን ናሆሜ ደግሞ በመራዊት መታመም በጣም ተጨንቆ ይገኛል። አኪም ቤትም እንሄድ ይላታል። ነገር ግን እሷ ምንም እሺ ልትለው አልቻለችም፣ እሱን ያለማስጨነቅ። እሱም ደግሞ በእሷ በሽታ፣ በሷ መታመም በጣም እየተጨነቀ ሁለቱም ጭንቀት ላይ ይገኛሉ። ለጽናትም ነግራታለች። በጣም እያመመኝ ነው ምናምን ትላታለች። ለምን ታዲያ ሐኪም ቤት አንሄድም? ይሄ ነገር እኮ ሁለት አይነት መድኃኒት ስለምትጠቀሚ መሰለኝ። ስለዚህ ሄደን መታየት አለብን እያለችም ትላታለች። ከእኔ በሽታ ይልቅ የናሆሜ መጨናነቅ ነው እየጨነቀኝ ያለው እያለች እንግዲህ የሚጨንቃትን ጭንቀቷ ለጽናት እየነገረቻትም ነበረ። ለማንኛውም ሄደን መመርመር አለብሽ፣ ነገ ትታያለሽ እያለችም ስትላትም ነበረ። ናሆም እንግዲህ የመራዊት መታመን በጣም ጨንቆት ለኪራስ ይነግረው ነበረ። በጣም ሌሊት እንደ ያማት እንደዚሁ ነው የምታድረው እያለም ሲለው ነበረ። ይሄ በጣም ከባድ ነው። ስለዚህ ሐኪም ቤት መሄድ አለባት። ነገ እንደምንም ብለን ይዘናት እንሄዳለን እያለ እሱም ሲያጽናን ነው ነበረ። እንግዲህ ተጎንክ ነኝ እያለ ሲለውም ነበረ። እነ ክብሮና ቅዱስም ሻይ ቡና እያሉ ተገናኝተውም ነበረ። በዚሁም አጋጣሚ እንግዲህ ምን አገናኝህ፣ ምን እግር ጣለክ? እያለም አንዳንድ ነገሮችን እያወራ ነበረ እንግዲህ ቅዱስ አንዳንድ ነገሮችን መናገር ይወዳል። ግን እድር ማለት ሰው ሲሞት ገንዘብ ተሰባስቦ እንዲህ የሚያደርጉበት ነገር ነው አደል እያለም ሲል ነበር። አዎ ነገር ግን ሰው በቁሙ ያልደገሰውን ያልበላውን ያልጠጣውን ሲሞት ሀያ ሺ ሰላሳ ሺ አውጥቶ እንዴት ነው እንደዚህ የሚያደርገው? ሰውስ መሞቱን እያወቀ ለምንድን ነው ገንዘብ የሚያከማቸው? ለምንድን ነው ክፉ የሚሆነው? እያለም ሲል ነበር እንግዲህ ክብሮም የራሱን ተሞክሮ አንዳንድ ነገሮችን እየነገረ ነበረ። ሰዎች ሲሰባሰቡ በሀዘን ጊዜ ሰዎች ሲሰባሰቡ ሀዘንክን ይካፈሉካል እያለም እሱም አንዳንድ ነገር ሲለውም ነበረ። በዚሁም አጋጣሚ ተያይዘው እነ ኪራ ቤት ሄደውም ነበረ። እነ ኪራ ቤት እንግዲህ ቁጭ ብለው አንዳንድ ነገሮችን እንደዚሁም እያወሩም ነበረ። በዚሁም አጋጣሚ ኪራ ናሆሚ ስለ መራዊት መታመም በጣም እየጨነቀው እያለ የሚወዱትን ተማጣት ራስ መጥፋት ይሻላል እያለም ሲል፣ እንግዲህ ቅዱስም እንዴት እንደዚህ ይሄማ ወዳድ ራስ ወዳድ መሆን ነው። እናትህ አባትህ እያለቀሱ አንተ ልሙት ማለት ይሄ እኮ ራስ ወዳድ ነው። እያለም ሲል እንግዲህ አንተ ትፈላሰፋለህ ይሉታል እውነታውን መናገር ሲያቀታችሁ ፍልስፍና ትላላችሁ እያለም ሲልም ነበረ ናሆሜም እንግዲህ የምወደውን ተማጣ ራሴ ብጠፋ ይሻለኛል እያለም ሲልም ነበረ ኪራም እንደዚሁ ሲል ነበረ እንግዲህ በዚሁም አጋጣሚ ኪራ ሀዘንን ያልቀመሰ ስለ ሀዘን ምንም አያቅም እያለም ሲል ነበረ ቅዱሱም አንተ ሀዘንን በማንኪያ እንጂ በማንኪያ ስለቀመስከው ነው እኔ ግን በአካፋ ጠግቤዋለሁ እያለም ሲል። በዚሁም አጋጣሚ እንግዲህ ኪራ የተናገረው ነገር ቅዱስን ስሜቱን ነክቶት በጣም ተናዶ ጥሏቸው ወጥቷል። ማነች መራዊትም በጣም ታማ እንግዲህ አልጋ ላይ ተኝታም ነበረ። ተኝታ እያለ ነገር ግን የእሷ በሽታ እየታመመች እያለች ሰዎች ሲመጡ ጤነኛ ለመምሰል ሙከራዋን እያደረገች ነው። ተኝታ አሟት እያለ ናሆም ድምፁን ስትሰማ እንቅልፍ እንደያዛት ሰው ተመልሳ ተኝታለች። ነገር ግን እሱ ሲወጣ በጣም እንዳመማች እና እሱም ተኝታለች በቃ አልቀሰቅሳትም፣ የመድኃኒቷ ሰዓት ሲደስ ቀሰቅሳታለሁ ብሎ ጥሏት ሄዶ ነበረ። ነገር ግን እሱ ሲወጣ ይታ እሷ በጣም ተበሽተዋ ጋር እየታገለችም ነበረ። በዚሁም አጋጣሚ ሄደውም ነበረ ወደ ውጭ፣ ወደ ውጭ ልክ እነሱም ሄደው እያለ እሷም ወደ ሳሎን ሄዳም ነበረ። ሰኒም እንግዲህ በተኛችበት ሰዓቱ እንደለመደችው ሰዓቱ እረፍዶባት አላርሙን በራሷ እጅ አጥፍታ ማን ነው አላርሜን የሚያጠፋብኝ? አምስት ሰዓት ሆኗል እያለች እንግዲህ ራሷን ጥያቄ ላይ አውላ ትገኛለች። በዚህም አጋጣሚ እነ ኪራን ልታግዝ ጽናትን ልታግዝ እቃጠባለሁ ብላ ሄዳ ነበር እነሱ ጋር ከዛን አላርም አድርጌ ነበር የተኛሁት ነገር ግን ማን እንዳጠፋብኝ እያለችም ስትልም ነበር ሲያሾፉባትም ነበረ ለማንኛውም ሁሉም ነገር እቃ ተሰርቶ እቃውም ተጣጣጥቦ አልቋል እያሉም ሲሏትም ነበረ ግን ጽናት ምን ሆና ነው አንቺም ተበረንዳ ላይ ወድቀሽ እንዳይሆን እያለች ስትላት ነበር ጽናትን አይ አደለም እቃ ተሸክማ ነው ለዛ ነው እያሉም ሲሏትም ነበር። አሁን እራት ላምጣልሽ ስትላት፣ አዎ አምጪልኝ፣ እርቦሻል? አዎ እርቦሻል፣ እርቦኛል ትላታለች። በቃ አሁን ክብሮ ይመጣል፣ ተክብሮ ጋር ትመጣላችሁ፣ ትበላላችሁ እያለ ሲላት፣ እንግዲህ ቅዱስ ሰው ሲመጣ እንዴት ዘሎ እንደሚመለጥ አውቄያለሁ። ስለዚህ እኔን ዘልዬ ወጣለው እያለችም ስትል እብድና እብድ እንግዲህ አንድ ላይ ሲሆን የምትነጋገሩት እያለም ሲያሾፍባቸውም ነበረ። በዚሁም አጋጣሚ ተናንተሱ ይሻላል እያለች ቅዱስም መርጣለች ማለት ነው። ቅዱስም በጣም ተናዶ ኪራ በተናገረው ነገር ስሜታዊ ሆኖ ወደ ውጭ ወጥቶ ነበረ። ከዛን በረንዳ ላይ ቁጭ ብሎ ሰኒም ተወጣና ምን ነው ምን ሆነክ ነው? እያለችም አጠገቡ ቁጭ ብላ ስታጽናናውም ነበረ። እሱም እንግዲህ ነገሮችን ተናግሬ ተናግሬ አሁን በቅቶኛል። አሁን ደግሞ በቃ እንደዚሁ በንግግር በቅቶኛ ልዩ ያለም ሲላትም ነበረ። እንግዲህ ለማንኛውም ጽናት ቡና ጠጣ ብላ ካለች ብለዋለች። እሱ እሺ በቃ ብሎ ወደ ክፍል ሄዶም ነበረ ሄዶም ነበረ። እሱም ቡናም ሊጠጣ ጽናትም ቡናውን አምጥታለታለች። ቀዝቅዟል እያለች ነው። በዚሁም አጋጣሚ ለመራዊት ለምን ሄደሽ አትታይም? የእኛ ሰዎች እኛ በሾች በቃሬዛት አልሆነ እሺ አንልም ታመን ራሳችንን ጎድተን ራሳችን ተተጎዳን ወደ ብዙ በራሳችን ችግር ታደረስን በኋላ በቃሬ ዛን ሄድ እንላለን እያለም ሲላትም ነበር። ናሆሜም ተደስቶ እስቲ ንገርልኝ እያለውም ሲል ነበረ። ለማንኛውም እኛ እንውጣ በሎ ተጫዋቱ ይድና ጥሏቸው ኪራና ናሆሜ ወደ ውጭ ይወጣሉ። ቅዱስ እና ፅ አብረው ቁጭ ብለውም ነበረ። በዚሁም አጋጣሚ መራዊት በጣም እየታመመችም ነበረ። ትዝ አላላትም እንዳመማትም። እንግዲህ እሱ ቡናውን ጠጥቶ ላግዛቸው ብሎን ይወጣው፣ በጣም አሟታል። እንግዲህ እሷም፣ እንግዲህ እነሱ ወጥተው ውጭ እያሉ መራዊት በጣም ታማ ሶፋው ላይ እንግዲህ በሽታዋን መቋቋም አቅቷት ወድቃለች። በዚሁም አጋጣሚ እነ ኪራ ለምን ቤት አንገባም እያሉ እንግዲህ ውጭ ነበሩ ያሉት። ማንም የለም ነበረ። ተመልሰው እንግዲህ ወደ ቤት እንግባ መራዊት ብቻዋን ነች ይደብራታል ብሎ ገብቷል። እንግዲህ ወደ ቤት ሲገቡ መራዊት ወድቃ ነው ያገኟት። በጣም ደንግጧል ናሆሜ እረ፣ ኪራ እረ ቅዱስ እያለም ሲጠራ ነበር። በጣም ደንግጠዋል እንግዲህ፣ ይዘዋት ወደ ሐኪም ቤት አምፖላስ ጥሩ ብለው አምፖላስ ጠርተው ይዘዋት ሄደዋል። መጨረሻው ምን ይሆን ይሆን ድና ትመጣ ይሆን የሚለውን ደግሞ በሌላ ቪዲዮ የምንመጣ ይሆናል። ውድ ቤተሰቦች፣ የዛሬው ድራማ ያበቃው እዚህ ላይ ነው። በሌላ ቪዲዮ ውስጥ የምንገናኝ ሰላም ሆኑልኝ። ባይ ባይ።